አእምሯችን ከምናስበው በላይ ኃያል ነው። ኃያልነቱም ወይ ለጥፋት ወይም ደግሞ ለልማት ሊሆን ይችላል። ይህን የሚወስነው ደግሞ ዋናው ቁልፍ ነገር አስተሳሰብ ወይም ደግሞ ማይንድ ሴት ነው። በትክክለኛ መንገድ የተቃኘና የተቀረጸ አእምሮ ማንኛውም ነገር ማሳካት አይሳነውም። በተቃራኒው ደግሞ በግድየለሽነት አያያዝ አጓጉል ሆኖ እየተቀረጸ አእምሮ የሚያደርሰው ጥፋት በባለቤቱ ብቻ የሚገታ አይሆንም ለሌሎችም ይተርፋል እንጂ። የአእምሮህን እምቅ ኃይል ለበጎ ዓላማ ለማዋል መጀመሪያ እንዴት እንደሚሰራ መረዳት አለብህ። በዚህ ዓለም ያለህ በጣም ጠቃሚው መሳሪያህ አእምሮህ እንደሆነ እወቅ። የአእምሮን አሰራር ለማወቅና ለመረዳት እንዲሁም አሰራሩን ለማስተካከል ደግሞ ስለ አስተሳሰብ ወይም ስለ ማይንድ ሴት ማወቅ አስፈላጊ ነው። አዎ እያልኩ ያለሁት አእምሮአችን አሰራሩ መስተካከል ይችላል ነው። አስተሳሰብ አእምሮአችን ስለ ራሳችንና ስለ ዓለም እንዴት እንደሚያስብና እንዴት እንደሚተረጉም የሚገልጽ የእውቀት ዘርፍ ነው። አእምሮአችን የሚያስበው ወይም ደግሞ የሚያምንበት ሁኔታ የህይወትን አቅጣጫ ሙሉ በሙሉ የመወሰን ኃይል አለው። ለምሳሌ አእምሮ ችግርን የማይበትን ሁኔታ እንውሰድ። ችግር በሚገጥመን ጊዜ ወይ በችግሩ ተሰብረን ቀን እንድንቀር ያደርገናል፣ ወይም ደግሞ ችግሩን የእድገታችንና የመሻሻላችን መነሻ መሰረት አድርገን እንድንጠቀም ሊያደርገን ይችላል። ከዚህ በመነሳት ሁለት አይነት የአስተሳሰብ ወይም ደግሞ ማይንድ ሴት አይነቶችን እናገኛለን። እነሱም ተራማጅ አስተሳሰብ ወይም ደግሞ በእንግሊዘኛው ግሮዝ ማይንድ ሴት የሚባለው፣ ሁለተኛ ደግሞ ቋሚ አስተሳሰብ ወይም ደግሞ ፊክስድ ማይንድ ሴት የሚባሉት ናቸው። ተራማጅ አስተሳሰብ የተጫነውን አፈር ፈንቅሎ ወጥቶ ትልቅ ዛፍ በሚሆን ዘር ይመሰላል። ተራማጅ አስተሳሰብ ያለው ሰው ምንም ችግር ቢጫነው ወድቆ አይቀርም። ውድቀቱን እንደ መወጣጫ መሰላል ተጠቅሞ ወደ ከፍታው ይወጣል እንጂ። በተቃራኒው ደግሞ ቋሚ አስተሳሰብ ያለው ሰው የማያድግና በማያንሰራራ ቁሞ ቀር ተክል ሊመሰል ይችላል። ይህ አይነት አስተሳሰብ የሕይወትን ፈተና እንደ መጥፎ የአርባ ቀን እድል አድርጎ ይመለከተዋል። የዓለም ታላላቅ ሰዎች አብዛኛዎቹ ብዙ ፈተናና ውጣ ውረድ ያለፉ ናቸው። ነገር ግን ችግራቸውን እንደ የእድገታቸው አቀጣጣይ ኃይል አርገው መጠቀም ችለዋል። ባጭሩ ተራማጅ አስተሳሰብ ነበራቸው። ስኬትና በውድቀት፣ በብርታትና በተስፋ መቁረጥ ተራ ሰውና በታላቅ ሰው መካከል ያለው ልዩነት ተሰጥኦ፣ የተፈጥሮ ክህሎት፣ እድል ወይም ደግሞ ጠንክሮ ያለማቋረጥ መስራት እንዳልሆነ ልንገራችሁ። ልዩነት ፈጣሪው ታምራዊ ኃይል እና ሁሉንም ነገር የሚቆጣጠረው ምንድነው ከተባለ አመለካከት ነው። እያንዳንዱ ሰው አመለካከቱ በትክክለኛው መንገድ በመቅረጽ ብቻ ታሪክ የማይረሳው ታላቅ ሰው መሆን ሲችል፣ በሌላ በኩል ደግሞ አመለካከቱን እንደሆነ ይሁኑ ብሎ በግዴለሽነት የተወሰው ወደፊት ሳይሆን ወደኋላ ይሸራተታል። ሰራ ተራ ሰው ሆኖም ያልፋል። ይህ የማነቃቂያ አዎንታዊ ሐሳብ ብቻ አይደለም፣ ይህ የአንጎልን አሰራር ኮድ እንደገና የመጻፍ ሳይንስ እንጂ። ዛሬ ደግሞ አስተሳሰብ ወይም ደግሞ አመለካከት ምን ማለት ነው፣ ሕይወትንስ እንዴት ይቀይራል የሚሉትን እንመለከታለን። ሁሉም ሰው በየቀኑ ጦርነት ላይ ነው፣ ዓለም ጋር ሳይሆን የራሱ አእምሮ የሚፈጥረው የማያባራ ሐሳብ ጋር። የሚያዳክሙ እምነቶች አትችልም የሚል ሐሳብ ይነግረዋል። ተሳሳተ አስተሳሰብ ወይም ለማመለካከት ባትችልስ፣ ባይሳካልስ፣ ውድቀት ቢያጋጥምስ የሚል ፍርሃትና ስጋት ከፊት ይደቅንባል። ትልቁ ምስጢር እንደዚህ ያሉ አስተሳሰቦች አንዴ ተቀርጸው የሚቀመጡ ቋሚ ነገሮች ሳይሆኑ መቀየርና መሻሻል የሚችሉ ናቸው። አመለካከቶች እንደ ሰውነት ጡንቻዎች ምን ናቸው። በልምድ ይቀየራሉ፣ ይዳብራሉ፣ ይጠለክራሉ፣ ይሻሻላሉ። ይህ የአንጎልህ ልሽ ልዩ ተፈጥሮና ኃይል ነው። እያንዳንዱ የሚያስበው ሐሳብ የነርቭ መዋቅር ወይም ደግሞ ሰንሰለት ይፈጥራል። ይህ በሳይንሳዊ አጠራሩ ኒውሮ ኢላስቲክሲቲ ይባላል። አእምሮ ውስጥ የሚፈጠሩ እያንዳንዱ ሐሳቦች በአንጎል ውስጥ የራሳቸው የነርቭ መዋቅር ወይም ደግሞ ሰንሰለት ይኖራቸዋል ማለት ነው። ምንም ሳላሳካ ቁሜ ቀርቻለሁ ብለህ ደጋግመህ ካሰብክ፣ ይህ ሀሳብ ይህ ሀሳብ በነርቭ ስርዓት ውስጥ የራሱን መስመር ይፈጥራል። በሌላ ሀሳብ ካልተቀየረ በቀር በአንጎል ውስጥ የፈጠረው የነርቭ መዋቅር ወይም ደግሞ ሰንሰለት ቋሚ አስተሳሰብ ሆኖ ይቀጥላል። አስተሳሰብ ደግሞ የሁሉም ነገር ቀያሽና ቅርጽ አስያዥ ነው። ነገር ግን ምንም ሳላሳካ ቁሜ ቀርቻለሁ የሚለውን ሐሳብ እየተማርኩ እና እየተሻሻልኩ ነው በሚል ከቀየርከው የተፈጠረው መዋቅር በአዲስ ይቀየራል ማለት ነው። ይህ በዓለም አሉ በሚባሉ ታላላቅ ዩኒቨርሲቲዎች የጥናት ውጤቶች የተረጋገጠ ሳይንሳዊ ሀቅ ነው። የእድገት አመለካከት ውጤታማነትን በከፍተኛ ደረጃ ያሳድጋል። በተቃራኒው ደግሞ የውድቀት አስተሳሰብ ውድቀትን ያፋጥናል። ታላቁ ሚስጥር ያለው ኒውሮ ኤላስቲክሲቲ ሳይንስ መሰረት የሰው አንጎል እድሜው 15ም ሆነ 50 እና 60 ግድ የለውም እንደ አዲስ ይቀረጻል፣ እንደ አዲስ መዋቅሩ ይቀየራል ቋሚ ወይም ደግሞ የማይቀየር አመለካከት እኔ ስህተቶችን ነኝ ብሎ ያስባል። የእድገት አመለካከት ወይም ደግሞ ተራማጅ አስተሳሰብ ደግሞ ውድቀቶች ለመማር መልካም አጋጣሚ ናቸው ብሎ ያስባል። ይነቱ እዚህ ላይ ነው። የማይለወጥ ቋሚ አመለካከት ከሰዎች አስተያየትና ትችት ይደበቃል። የእድገት አመለካከት ግን ይህን ይፈልገዋል። ተራማጅ አስተሳሰብ እንደ ፓስፖርት ነው ከተባለ ቋሚ አስተሳሰብ ደግሞ እንደ እስር ቤት ነው። አመለካከት ግን ከቀረስክ ሕይወትን ብቻ ሳይሆን መላ ዓለምን ትቀይራለ። የተሻለ ግንኙነቶች፣ የማይሰበር ጽናትና ትጋት፣ አዲስ ምዕራፍ የመጀመር ድፍረት፣ አዳጊ ክህሎት፣ የህይወት ዘመን ተማሪትነትና ቀጣይነት ያለው እድገት፣ የማይዘነፍ ሁለንተናዊ ልክኝነት እና የመሳሰሉት ዋና መነሻ መሰረታቸው አእምሮአዊ አስተሳሰብ ነው። አመለካከት ቋሚ ተፈጥሮ ወይም ደግሞ የማይቀየር ባህሪም አይደለም። ይሄ ውዴታ ምርጫ ነው እንጂ ሰው ወዶ መርጦ በፈለገው ጊዜ የሚቀይረው ፈጥሮ ነው። ተራ ላለመሆን የሚደረግ የዕለት ተዕለት ትግልና እምቢተኝነትም ነው። ተራ አልሆንም ያለ ሰው ቋሚ አስተሳሰቡን በአዳጊና በተራማጅ አስተሳሰብ የመቀየር ምርጫ አለው። አመለካከት በእውነት ይቀርጻል ነገሮችን የሚታይበትን መንገድ ጠየር። ከዚህ ላይ ትልቁ እውነት ምንድን ነው ከተባለ የሚያብሹ ክስተቶች ራሳቸው ክስተቶች አይደሉም። ነገር ግን የእኛ የነገሮች ትርጓሜ ወይ ክስተቶች በላይ ይጎዳሉ ወይም ያድነናል። ነገሮችን ወይም ክስተቶችን የምናይበት መንገድ ወይም ወይም ሊያስራል ወይም ለነፃ ሊያወጣን ይችላል። አንድ ሰው ሲጎዳን ብዙ ጊዜ ጥልቅ ህመም የሚያስከትለው የሰውየው ድርጊት ራሱ አይደለም። የሚጎዳን የዛ ሰው ድርጊት ምን ማለት እንደሆነ በአእምሯችን የምንፈጥረው ለራሳችን የምነግረው ታሪክ ነው። እውነተኛው የጦር ሜዳ እና ያለው የአንተ አመለካከትና ለነገሮች ያለህ አተርጓጎም ውስጥ ነው። አንድ ሰው ስለአቃልለኝ የራሴ በቂ በቂ አለመሆን ነጸብራቅ እንደሆነ አድርጌ አምን ነበረ። የሰዎች ድርጊታቸው በቂ እንዳልሆንኩ የተፈጠኝ ከበሬታና አያያዝ በተወሰነ መልኩ ቢሆን እንደሚገባኝ የሚያሳይ ማስረጃ ነው ብዬ አስብ ነበረ። ይህ አይነቱ አስተሳሰብ ውስኑን ብቻ ነው የሚያሰፈው እንጂ ምንም መፍትሄ አልነበረውም። ይህ ተመ እነዚህ አትፊ ትርጓሜዎች አዙሪት ስናብሬ እንደወጣ ተምሮኛል። አንድ ሰው አያከብርህም ማለት አክብሮት የማይገባ ሰውነ ማለት አይደለም። አንተን የማያከብሩና የሚጎዱ ሰዎች ባህሪያቸው ስለአንተ ከሚናገረው በላይ ስለእነሱ ማንነት ይናገራል። በድጭታቸው የሚንሰጠው ትርጉም ወይም ያበረታናል ወይም ደግሞ ይሰብረናል። ያንዳንድ ሰው ባህርይ እንደ ውጫዊ ክስል ልክ እየጋለበ መጥቶ የባህር ዳርቻው ላይ ሲደርስ እንደሚሰባበር የውሃ ሞገድ አድርገህ አስብ። ይከሰታል፣ ነገር ግን ስሜታዊ ክብደት ሊኖረው አይገባም። ሞገዱ በአእምሮ ውስጥ ማዕበል መሆን አለመሆኑ ወይም ዝም ብሎ ፍንጠጣሪ ሆኖ መቅረት አለመቅረቱን የምትወስነው አንተ ብቻ ነው። የሌሎችን ድርጊት የምታይበትን ሌንስ ስትቀይር፣ በጣም ከባድ የሆነው አያያዝ እንኳ ሊያናውጥህ ወደማይችል ማንነት መቀየር ትችላለህ። ጥቂት ሰው አስቸጋሪ ሰዎችን እና ፈታኝ ሁኔታዎችን እንደ መልካም እድሎች የመቁጠር ራሱ ያስተምራል። እሱ ባህሪያቸውን እንደ ግላዊ ጥቃት ምጥር ይልቅ እንደ የባህሪ ጽናት መፈተኛዎች ግን ይቅርታ እና ጽናትን ለመለማመድ የሚፈጠሩ እድሎች አድርጎ ይቆጥራል። አንተ እንዲሁ ማድረግ ትችላለን።

ያለመቋረጥ ምላሽ ከሚሰጥ ስሜታዊ እይታ ነፃ ያደርጋል። የሰዎች ድርጊት ባለህ ዋጋ ላይ የተሰነዘረ ጥቃት አድርገህ ከማየት ይልቅ ከውስጣዊ ማንነት ጋር የማይገናኙ በዓለም ላይ የሚከሰቱ እርባናቢስ ክስተቶች እንደሆኑ አድርገህ ተመልከታቸው። ይህን የአመለካከት ለውጥ በመቆጣጠር ከማስፈልግ የስነ ልቦና ሐማም ራስን ከመጠበቅ በተጨማሪ በዚያ ያለውን ዓለም ጋር እንዴት እንደምትመቻች የመብረት ስልጣን ላይ ቁጥጥር ታገኛለህ። አስተሳሰብ ማለት ህይወትን የምንመለከትበት አእምሮዊ መነጽር ማለት ነው። ሀሳቦቻችንን፣ ምርጫዎቻችንን እና ድርጊቶቻችንን የሚቀርጽ ውስጣዊ ኃይል ነው መሰናክሎችን እንደ አጥር ግድግዳ አድርጎ ማየትን ለስኬት መወጣጫ መሰላል አድርጎ ከማየት ችግሮችን እንደ ህይወት ፍጻሜ አድርጎ ማየትን እንደ የትምህርት ማስገኛ መልካም ድል አድርጎ ከማየት እንዲሁም የህይወት ግቦችን እንደማይደርስባቸው ሩቅ አድርጎ ማየትን እንደሚደርስባቸው ቅርብ አድርጎ ማየትን ነጥሎ የሚያሳየን የአእምሮ መነጽር ነው። የአስተሳሰብ ልዕቀት ማለት ደግሞ ምቾትን መርጦ ከመቀመጥ ይልቅ አዳዲስ እድሎችን የመሞከር ድፍረትን፣ ባሉበት ላይ ቁሞ ከመቅረት ይልቅ ቀጣይነት ያለውን እድገትን የመምረጥ ጥበብ ነው። አእምሮን በህይወት ማዕበል ውስጥ እንዲዳንስ፣ በግርግርና በጩኸት ውስጥ መልካም እድልን አስሶ እንዲያገኝ እና ያለማቋረጥ አብዮታዊ ለውጥ እንዲያመጣ ማሰልጠንና በችሎታው ላይ መተማመንን ማጎልበት ነው። ይህ ለችግር ግዴለሽ ሆኖ ስለማለፍ ሳይሆን የህይወትን ፈተናን ወደ አበረታታች ጉልበት ስለመቀየር እንጂ። አስማት የሆነው እውነታ ያለው እዚህ ላይ ነው። የህይወት ጣፋንታ መጻፊያ ብዕሩ በእጅዎ ነው። በአስተሳሰብ ኃይል ላይ ወጥመድ የሚያስከትሉ አሰናካይ እምነቶችን ወደ ተራማጅና አደፋፋሪ እምነት ይቀይሩ። አልችልም የሚለውን አስተሳሰብ በእችላለሁ ይተኩ። ፍርሃትን በጉጉት ይለውጡ። በየቀኑ ይህንን የአስተሳሰብ የበላይነት ሲያዳብሩ ወደማይናወጠው ወደማይ ይናወጣው ስብዕናና ወሰን ወደሌለው እምቅ አቅሞ እየተጠጉ እንደሆነ ያስታውሱ። መነሳሳት፣ እንደገና ራስን መፍጠር፣ እንደገና ራስን መስራት፣ የራስ አዛዥን አለቃ መሆንን ይለማመዱ። ዓለም ለማድረግ አዳዲስ ነገሮችን ለሚሞክሩ ለሚሞክሩና ለለውጥ ለሚደፍሩ ትገዛለች። የገዛ አእምሮ ሜዲካዎች ወይ ደግሞ አርክቴክት ለመሆን የሚያስችሉ ተግባራዊ ስልቶችን ሪ የአስተሳሰብ ግኝት በላይነት ወይም ደግሞ ማይንድሴት ማስተሪ ማግኘት ታስቦበት በጥረንና በሂደት የሚመጣ ነው። የሚያበረታቱ እምነቶችን የሚያደፋፍሩ ሀሳቦችን እንዲሁም ደግሞ ጠናጠን አሁን ይህ መንገድ የሚያሳዩ ሀሳቦችን በታሰበና በተዘጋጀ መንገድ ማዳበር አስፈላጊ ነው። የአእምሮ መዋቅርን እንደ አዲስ ቅርጽ ማትያዝ ለመጀመር ሊወስዷቸው የሚሽሯቸው ተጨባጭ እርምጃዎች እንደሚከተሉት ይቀርባሉ። አንደኛ፣ ጥልቅ የሆነ ራስን መረዳትን ማዳበር ሀሳብ በና የውስጣዊ ንግግርን ልኩና ጎበስ ታዛቢ ሆኖ መመልከት እነዚያን ስውር በራስ መተማመን የሚያጠፉ አእምሮ ውስጥ ያሉ ረቂቅ የተቃሪ ሹክሹክታዎችን ብዙውን ጊዜ ከላይ ከላይ የማይታዩ ግን ስውር ስር የሰደዱ አሉታዊ የራስ ንግግሮችን በአንክሮ ማስተዋል አስፈላጊ ነው። በጊዜው ከፍና ዝቅ የሚል የስሜት ልኬትና ስረ መሰረቱን መነሻውን በአንክሮ መገንዘብ ጠቃሚ ነው። የዕለት ተዕለት የሀሳብ ማስታወሻ መጽሐፍ አሉታዊ ወይም የጉዞ የህይወት ጉዞም የሚገድቡ እምነቶች ሲነሱ ከነመነሻ ሰበባቸው ለይቶ በጽሁፍ ማስቀመጥ ነው። ይህ መደረግ ያለበት በራስ ውስጥ ስር ሰደው የተጠራቀሙ እንዲሁም ደግሞ እንደ አዲስ የሚፈጠሩ አደናቃፊ እና ተብታቢ ሐሳቦችን፣ አመለካከቶችን፣ ስሜቶችን ለይቶ በማወቅ እነሱም ጠራርጎ ለመበተን የመጀመሪያው ውጤታማ እርምጃ በመሆኑ ነው። ሁለተኛ አስበው ውስጣዊ በራስ ለራስ የሚሰጥን አሉታዊ ወይም ደግሞ አፍራሽ ትችት እንደገና እንደ አዲስ መቅረጽ። እነዚያን ከስኬት የሚጋርዱ አሳሪ እምነቶችን ስለራስ ያሉ አሉታዊ እይታዎችን በግልጽ ነቅፈው በማውጣት መጋፈጥና አስፈላጊ ሲሆን ደግሞ በአዎንታዊ እይታዎች መተካት። ግልጽካ ለምሳሌ እኔ ያሰብኩትን ማሳካት አልችልም በማለት ፈንታ እኔ ያሰብኩትን ማሳካት የማልችል መሆኔን የማውቀው ከሞከርኩ በኋላ ነው ብሎ ራስን መጠየቅ አሉታዊ ሀሳቦች ወደ አዎንታዊ የሚያበረታቱና እርግጠኝነትን የሚያስላብሱ ሀሳቦች መለወጥ። በሚፈልገው ደረጃ ጥሩ አይደለሁም ከማለት ይልቅ ህይወቴ ያለማቋረጥ እየተማርኩና እያደኩ ነው ማለት። እነዚህን የእርግጠኝነት ስሜት የሚፈጥሩ አዎንታዊ ሀሳቦች በየቀኑ በመለማመድና በጽሁፍ በማስፈር አንዳንዴም ጮህ ብሎ ለራስ በመንገር ወይም ደግሞ በማንበብ የሚፈጠሩትን ስሜቶች በሰውነት ውስጥ እስኪያስተጋቡ መለማመድ። ሶስተኛ ተግዳሮቶችን ከምቾት ቀጠና መስፈንጠሪያ ኃይል አድርጎ መጠቀም። ከምቾት ቀጠና ገፍተው ወይም ደሞ ጎትተው የሚያወጡ እድሮችን በንቃት መፈለግ የህይወት ተግዳሮቶችን ኩነኔና መከራ ማየት ሳይሆን የእድገት አስፈላጊ አነሳሽዎችና አነቃቂዎች አድርጎ መመልከት። የሰው ልጅ በህይወቱ የሚያዳብረው እያንዳንዱ ችሎታና ግኝት በአንድ ወቅት የህይወት ፈተናው የነበረ ነው። የሚገጥመን የችወት ማጣት ወይም ደግሞ በችግር እያለ ምሬትና እያለ ተቃውሞ በማለፍ

ሬድትና ነውት የሚያመጣችሁ ሁኔታዎች ላይ ማተኮር በጥረት መሻሻልን የሚደግፉና በሂደት አቅምን በማጎልበት የሚያምሩ ግለሰቦችን መወዳጀት አልተነትና ቦታች እምነቶችን ለሚያጠናክሩ ሰዎች መጋለጥን መቀነስ አንድ ሰው በጣም ብዙ ጊዜ አብሯቸው የሚያሳልፍ ሰውን የአምስት ሰዎች አማካይ ነው የሚለውን አባባል ሁሌ ማስታወስ ያ ማለት በዙሪያ የሚሆኑ ሰዎችን በጥንቃቄ መምረጥ አስፈላጊ ነው ማለት ነው። አምስተኛ እይታ እይታን የማስተካከል ጥበብን መተግበር፣ በህይወት ክስተቶች ላይ ያለን አመለካከት መቀየር ማለት፣ በተሳሳተው ወይም ደግሞ በተበላሸው ነገር ከማተኮር ይልቅ ከዚህ ሁኔታ ምን መማር እችላለሁ እና ከማገኘው ልምድስ እንዴት ማደግ እችላለሁ? የሚሉ ጥያቄዎችን ራስን መጠየቅና በመልሶች ላይ ማተኮር። እያንዳንዱ ውድቀትና መሰናክል ጠቃሚ ትምህርቶችን ይዞ ይመጣል። ያንን እድል ለይቶ መጠቀምና አለመጠቀም፣ ወይም ደግሞ በሀዘንና በብስጭት ውስጥ ተቀብሮ መቅረት፣ እነዚህ ሁለቱን የሚለያቸው ቁልፉ ነገር የአስተሳሰብ ቅኝት ወይም ደግሞ ማይንድ ሴት ነው። ስድስተኛ ሊወገዱ የሚገባቸውን የተለመዱ የአስተሳሰብ ወጥመዶችን ማሰስ። የአስተሳሰብ ቅኝት ወይም ደግሞ ማይንድ ሴት የበላይነትንና ቁጥጥርን የማጎልበት ጉዞ ላይ የተለመዱ የአእምሮ የአእምሮ ልዕቀት መሰናክሎችን ማሰስ እና መገንዘብ አስፈላጊ ነው። እነዚህን የአስተሳሰብ እክሎች ማወቅ በአግባቡ ለመቀየርና ለማስተካከል በጣም አስፈላጊ እርምጃ ነው። የአስተሳሰብ ቁመቀር እምነት በተራማጅ አስተሳሰብ ለመቀየር ጥርጣቤና አሰናካይ እምነቶችን በአበረታች በአበረታችና በግንቢ እምነቶች መቀየር አስፈላጊ ነው። ከእነዚህም መካከል ፈጣ የሚፈልገውን ያህል ጥሩ አይደለሁም የሚል አሰናካይ እምነት ይገኝበታል። ይህን አባቴ አታላይ እና አፋሪ ነው። ብዙውን ጊዜ ራስን ከሌሎች ጋር ከማነጻጸር ወይም በታዩ ድክመቶች ላይ ትኩረትን በማድረግ የሚመጣ ነው። እራስን ከሌሎች ጋር ማነጻጸር ድክመትን የሚያጎላ ልንድ ነው። ሁሉም ሰው የሚጀምረው ከአንድ ቦታ የሆነ ጊዜ ነው። እናም የእያንዳንዱ ሰው ዋጋ በውጫዊ ማረጋገጫ የሚገለጽ አይደለም የሚለውን መገንዘብ ጠቃሚ ነው። ስኬታማነት ለጥቂት እድለኞች ብቻ ነው ብሎ የሚያምን አሰናካይ እምነትን ማስወገድ ያስፈልጋል። ይህ አይነት የቁመከርነት አስተሳሰብ የጥረትን የጽናትንና ስልታዊ እርምጃ የመውሰድን ዋጋ የሚያቃልል ነው። ስኬት ወዲያው በድንገት የሚገኝ ህዝባታዊ ነገር አይደለም፣ ወጥነት ያለው ወጥኝነትና የእድገት ተኮር አካሄድ ውጤት ነው እንጂ። ነገ ዛሬ እጀምራለሁ እያሉ ያሉ በነገ መቅረት ሌላው አስተናካይ አስተሳሰብ ነው። ይህ ብዙውን ጊዜ ያሰብኩትን ሳረሳካ ብወድቅስ የሚል ፍርሃት ወይም ደግሞ በስጋት ስሜት የመዋጥ ሁኔታ ላይ እየተመሰረተ ነው። ለዚህ መፍትሄው ትልቅ ግቦችን ወደ ትናንሽ ለማስተዳደር እና ለማከናወን ወደሚቀሉ ግቦች መከፋፈል እናም ቀጣይነት ያለው እርምጃ ለመገንባት ደግሞ ትናንሽ እድሎችንና ስኬቶችን በየጊዜው ማክበርና ማድነቅ ነው። ተከታታይ ድርጊት ቀጣይነት ያለው ተነሳሽነትን ይፈጥራል። እውነታው ይህ ነው። እያንዳንዱ ስኬታማ ሰው በአንድ ወቅት ጀማሪ ነበረ። የተደላደለ ኑሮ የሚኖረው የሚመስለው ሰው ሁሉ ብዙ ፈተናና ውጥ ውረድን አልፏል። ሁሉም ጉዞ ፍጽምናን መጠበቅ የመሻሻልና የእድገት ጸርና ቀላት ነው። ይህ እንዲሆን ለዓለም ደግሞ ተራማጅ አስተሳሰብ ወይም ደግሞ ማይንድሴት ለመቅረጽ አስፈላጊ ነው። ቀላል ያልሆነውን ጉዞ በእጅ ብሮ መቀበል የእያንዳንዱ ጥረትን ማድነቅ እና ወጥነት ያለውለት ምንም ያህል ትንሽ ቢሆኑ ስኬቶች በጊዜ እየተተል ማምረው አስደናቂ ውጤቶችን እንደሚያስገኙ ማመን። ማይንድ ሴት ማስተሪ ደግሞ አእምራዊ ቅኝት። ጠቅለል ስናደርገው የአስተሳሰብ ቅኝት ወይም ደግሞ ማይንድ ሴት ማስተሪ ሲባል፣ ይህ ጉዞ መዳረሻ ወይም ደግሞ ሂዶ ሂዶ አንድ ቦታ ላይ የሚቆም ሳይሆን በየደረጃው በሂደት እያደገ እያንዳንዱ የእድገት ደረጃ ደግሞ ኃይልና ወረበት እየሰጠ ስኬት እያጎናጸፈ የሚቀጥል የዕድሜ ልክ ልምምድና ትምህርት ነው። እራስን እና ጠሪውን ዓለም በመልካም እድል በጽናትና በማይዋልል እድገት መነጽር ለማየት መምረጥ ነው። በአስተሳሰብ ውስጥ የሚደረግ እያንዳንዱ ትንንሽ ንቃተ ህሊናዊ ለውጥ የሰፋ እንዲሄድ የሚያደርግ ተጽዕኖ የሚፈጥር በእያንዳንዱ አይምሮ ውስጥ የሚቀረጽ የአስተሳሰብ መዋቅር ነው። ይህ ውስጣዊ ዓለምን ብቻ ሳይሆን ውጫዊ እውነታንም ጨምሮ አገናጅቦ ሚዛን አጋርቦ የመጓዝን ሂደር ለማጎናጸር መጀመሪያ የአእምሮ የአስተሳሰብ ቅኝትን ወይም ደግሞ ማይንድ ሴትን በተገቢው መንገድ መቅለጽና ማስተዳደር አስፈላጊ ነው። ይሁን ደግሞ ይህን ያህል ካልን ከእናንተ ከተመልካቾች መስማትን የምንፈልግበት ጊዜ ነው። በዚህ በየጊዜው አስተሳሰብን የሚቀርጹ ትምህርቶችን እየተዘጋጁ በሚጠሩበት ጊዜ እናንተ ደግሞ መከታተላችሁንና ምን ያህል እንደተጠቀማችሁ እናውቅ። ከአስተያየት መስጫው ስሜታችሁን ልትገልጹልን እና ልታበረታቱን እንፈልጋለን። ቀጥሎም የላይክ ገቱም ቤች በምጫን የሰብስክራይብ ደወሉም በምጫን እና ለወዳጅ ዘመድ ሸር በማድረግ ወይም በማጋራት እኛን እንዲያበረታቱ እንጠይቃለን። ይህን የሚያደርጉት ጉዞ የጋራችን ስለሆነ ነው። ይህን ሲያደርጉ ወይም ደግሞ በቀጥታ ተሳታፊ ሲሆኑ እኛ እርስዎ በሚፈልጉት መንገድ ሀሳቦችን እያስተካከልን እንሄዳለን። የበለጠ ብዙ ሰው ተደራሽ ይሆናል፣ ብዙ ሰው እናነቃለን፣ ብዙ ሰው ብዙ ሰው እናስተምራለን። የዛሬውን ቪዲዮ ሙሉ ስለተከታተላችሁ እናመሰግናለን። መልካም ጊዜ